የእነዚህ ሰዎች መጨረሻቸው ምንድን ነው? እነማን እነ ጽናት፣ ጽናትም እንደቀጠለ ነው። እኛም በጽናት እየጸናን እየቀጠለ ነው። እነሱም እየቀጠሉ ነው። ግን መጨረሻቸው ወደየት ነው የሚለውን ይሄን እንትን የት ያደርሳችኋል? ምን ላይ ናቸው? ይሄ ተንኮል። በተለይ ደግሞ ደስ እኔ ሁሉንም ፖሊስ ላይ ጠቅለል አድርጎ እስር ቤት ቢያስገባቸው ጥሩ ነበረ። ማን ሲቀር ጋሽ ግርማ ከልጁ? ከሁለት ልጆቹ ግን ያኛው ልጁ አይደለም፣ ብቻ ያሆሱር ልጅ መሆኑ ነው የሚያቅረው። እንግዲህ እና ከሁለት ልጆቹ እንበለውና ከሁለት ልጆቹ ነው፣ እንዲሁም ደግሞ የእንትናን ጓደኛ የማነች የብሌን ኖ የጽናት ጓደኛ ብሌን ማለት ነው። እሷ እነሱ ብቻ ሲቀሩ ሌሎቹ መጨረሻቸው እንግዲህ እንዳልኳቸው አይቀርም፣ ጠቅለል ተብሎ ወደ ዋህኔ ቤት ነው የሚገቡት። መከቱም አሁን ሚክ የሚባለው ራሱ ፍቅሩ ደግሞ ምንድን ነው የሚሰራው? እንዲሁም ደግሞ ትዝታ የእውነት ባልና ሚስት ናቸው። እንደነገሩን ከሆነ እንደሰማ ነው ከሆነ ባልና ሚስት ናቸው። ግን እንግዲህ እዚህም ቤት ለማጥቃት ገብተው አለና ይሳካላቸው አላ ይሳካላቸው አይታወቅም አይሳካላቸውም ሲጀመር ማለት ነው። እንደዚህ ተንከሴ ሰዎች አሉ በየቦታው ማለት ነው። ደግሞ አንዳንድ ይሄ በእንጀራ እናት መጀመሪያ አካባቢ ስታስቃያት ልጄ ልጄ እያለች መድኃኒት እያበላች አይተናለኩ ዶክተሩ፣ እንደው ብን ብላ እንድትጠፋ አድርጋለች። ይኸውን የእንጀራ እናት ነች ማለት ነው ማን ትዝታ። አሁን አንቺ ሺ በእንጀራናቶች ምርጦቹ አሉ እንዳንቺ ደግሞ አሉ። አሁን በምርጦቹ ደግሞ እነዛ ሊሰደቡ ነው። በአባውን እንደዛ ነው አንዱ በጠፋው ጥሩም ነው የሚወቀሰው። እና በተለይ ሚዲያ ላይ ያለው ነገር እኔ ብዙ ጊዜ ከሚዲያ ጋር ነው ማገናኘው መጥፎዎች እንዳለ ሁሉም ያው ጥሩዎቹም አሉ። አንዳንዴ ስለ እንጀራናት ሲወራ በአብዛኛው ክፉዎች ናቸው ይባላል። አንዳንዴ ደግሞ በጣም ምርጦች አሉ። እንደ ትዝታ አይነቶች ደግሞ እንጀራናት አስባችሁታል? ስንት ያላደርግ ያላደረገችው ነገር አለ ጽናት ላይ ስለዚህ አሁን ይህችንን ከታየበትና ሌሎቹም እንጀራናቶች ቢታዩ አስባችሁታል? የምር ብዙዎች አሉ ምርጥ ምርጦች ልጃቸውን ቢሆን እንደ ልጃቸው ባይሆን እንደ ልጃቸው የሚያሳድጉ እንዲሁም ደግሞ በተለያየ የሚይዙ አሉ። እንደዚህ አይነቱ ደግሞ አሉ። የሆነ ጊዜ እንጀራ እናቴን ላመሰግነው ምናምን ብላ አቦ ቤት እርገባቸዋለች። ልጅ አስታውሳላችሁ፣ ትናንት ደግሞ እናትዋን በጣም ያስቸገረቻት ምናልባት ከነበራችሁ በሰው ሀገር እንደው በስደት ራሱ ከእናቷ ያልተስማሙ ሀገር ቤት በባህር መታ እናቷ አላነሳም ብላ በስንት መከራ ካነሳች በኋላ እንደው የእናትነት አቅፋ ራስ ወራስ አልሳመችኝ ማለች። አሁን እነዚህም ደግሞ አሁን የእንጀራ እናቶች በታዩበት ደግሞ እነዚህም ደግሞ ትክክለኛ እናቶች ደግሞ ይህ የምራውኔ ሌላ ማለት ድራማ ነው። እንደ በድራማ ቢሰሩት ልክ እንደ ጽዮ ማነች እንደ ትዝታ ቢሰሩት የምር ይሄድ ነበር። የትላንቱ ታሪክ ማለት ነው። ትላንት ያዳመጣችሁ ካላችሁ በጣም ከዚህ ጋር እንደው እንደ እናትም እንደዚህ ታደርጋለች ወይ? እናት እንደዚህ አይነት እናት አለው። አንዳንዱ ደግሞ የእናት የእንጀራ እናቱን ያመሰግናል። አንዳንዱ ደግሞ እናት እያለው ልክ እናት እንደሌለው አስባችሁታል። በአስራ አምስት አመት ልጅቷን አገኝታ ማለት በስድስቱ ወር ነው። በስድስት ዓመት ዋን የተለያየቻት ልጅ በአስራ አምስት ዓመት ሲገናኙ መልሰው የእናትነት ፍቅር ሳትሰጣት አቅፋ እራሷ አልሳመችኝም። በቃ እናቴ ነች፣ ወለ እናቴ ያደለችን ብዬ መጠራጠር ጀመርኩ። እሷ ሳውዲ ትኖር ነበረ፣ እኔ ከእንጀራ እናቴ እየተሰቃየው፣ አባቴም ከእሷ ጋር ሆኖ እሷም ደግሞ በቃ በቀን ሶስት መቶ እንጀራ አጋግር ነበረ። ማለት ያው የገበያ ማለት ነው። አልሰራም ካልኩት መታኛለች። ብቻ ታሪኩ እዛ እንትና ቤት ሄዱ እነሱ፣ ሞት ሀቢባ ቤት ማለት ነውና ብዙ እንትን ነው። አንዳንዱ አስተምራሉ፣ አንዳንዱ ደግሞ እንደዚህ አይነት ሰው አለን ይባላል። እዛ ምርር ሲላት ተነስታ በባህር መጣች። በባህር ስትመጣ ደግሞ እናቷን አልቀበር መላቃት ብላ ነበረ። ከኋላ ግን ምንም ቢሆን እናት ነች፣ ተቀበለቻት። ተቀበላችት ና እየተወሰደቻት ስራ ቦታ ስራ ቦታ ቋሚ ስራ ነው የምትሰራው። ከሴትዮዋ ያስተዋወቀቻት ልጄ ሳይሆን የእህቴ ልጅ ነች ብላ ነው ያስተዋወቀቻት። እንደዚህ አስባችሁታል። እንደዚህ ደግሞ የሆነ እውነተኛ እናቶች ደግሞ እንደዚህ ሲያደርጉ፣ ከዛ በኋላ ብዛ አልቀጥልም። ከዛ ከሀገር ቤት የተሰቃየሁትን እዚህ መሰቃያችን ጀመርኩ። ስልክ የለም ምን የለም በቃ እኔ ልታቅፈኝ፣ በቃ እቅፏ ውስጥ መግባት እፈልጋለሁ። ብዙ ብሶት አለ ይሰማኛል። መጀመሪያ የእንጀራ እናት ያደረገችኝ ነገር ስነግራት ትንሽነትና ደግሞ ተመልሳ በቃ የለም፣ እዛ ሆነች አለች። በቃ ራሷ አቅፋ አልሳመችኝም። ስመጣ አለች አስፈጫል እንደዚህ ንረውን የእንጀራ እናት ራሱ እንደዚህ አታደርግም። የምሪ ነምራችሁ። ከዛ በኋላ ከእሷ ጋር እየሰራው ምንም ልንሰማማ አልቻለም። ሌላ ቦታ ወሰደችኝ። አንደዋውልም ምን አንልም። ወደ አስር ሺህ ብር ጨርሼ ነው ያመጣውሽ ያን አስር ሺህ ብር ክፈይ ብላኝ እየከፈልኩ ነው። ግን እኔ ብሩ ምናምን አይደለም የእናትነት ፍቅር እፈልጋለሁኝ። አባቴ ምናልባት ያው ተጣልተው ሊሆኑ ይችላሉ። የእኔ አባቴ እንትን በእኔ ልትወጣ አልፈልግም። ትንሽ ወንድሜ እንደዚሁ እንደኔ እንድርሰቃየ ትቼ ነው መጣወታለች። እንደዚህ እናቶች ሲታዩ ደግሞ የእውነተኛ እናቶች እንደዚህ ልጆቻቸው እያሉ አንዳንድ ደግሞ የእንጀራ እናቶች ደግሞ የሚመሰገኑ አሉ። እኔ እናቴ ነው ሙላት እና መወለድ ቋንቋ ነው። እንጀራ እናት የማትመስል እናቶች አሉ። ወዳጫ ማለት እንደ ትዝታ አይነት ደግሞ የእንጀራ እናት ከመጀመሪያው ጀምራ ምን እንደምታስቃያት እንደነበረች እዛ ቤት እንዴት አድርጋ እንደገባች ወጓደኛው ወንድሜ ብለው አዋላችሁ ሊሚውባሉ ሆኖ ሲገኝ እዛ ቤት አብረው እንድኑ ብቻ። እንደዚህ አይነት ደግሞ በተለይ ደግሞ ከታመመች በኋላ ጽናትን አልጋ ላይ ከወደቀች በኋላ ስንት ያላደረገቻት ነገር አለና ከዶክተር ተመካከራ። ይሄ እንጀራ እናት ነች እንግዲህ አስመስክራለች ማለት ነው። ብን ብላ እንድትጠፋ በመድኃኒት አድርጋ እንደገና ጠፋች ብላ ሌላ አንትን ሌላ ደግሞ አንዳንድ እነሱን እንደዚህ ተደግፋችሁ የምትሰሩ የጤና ባለሙያዎችም ሆናችሁ አንድ ወይም ደግሞ የፖሊስ አባላት እንደዚህ የምትሰሩ ሰው ተዋ እነሰት አመላክተው ነው የሚሰሩት እና ይሄ እውነተኛ ነገር አይደለም አትበሉ። እውነተኛ ነገር ይኖራል። እውነተኛ ነገር በእውነተኛ ነገር ተመስርቶ ነው እንደዚህ በእንትን መልክ የሚሰሩት እንጂ ያኔ ብኬትም እንትን ብለው አይደለም። ስለዚህ እውነተኛ ነገር ነው። ምን ልላችሁ ፈልጌ ነው? በጥቅልሉ ጥቅልል ሳደርገው የሆነ በቃ ከእንጀራ እናት የማይተናነሱ ኖርማል የወለዱ እናቶች አሉ። በቃ ይሄማ የእንጀራ እናት ተሻለኛለች እስከሚባል የልጆቻቸው በእንደዚህ ልካውን አሁን እንደ ትላንትናው ታሪክ አሉ ማለት ነው። አንዳንዴ ደግሞ እኔ ያው የእንጀራ እናቴ ልላት በቃ መወለድ ቋንቋ ነው። እንደወለደችኝ ነው የምቆጥረው፣ እናቴ ነች ብለው የእንጀራ እናታቸውን እንደ እናት የሚያመሰግኑ ብዙዎቹ አሉ። ሁሉም መጥፎ ናቸው ማለት አይደለም። የእንጀራ እናቶች አንዳንዱ በመርዝ ተለወዙ ወይም ደግሞ ተለወሱ አሉ ማለት ነው። ልክ እንደ ትዝታ አይነት መርዞች በቃ። አሁን ምንድን ነው የምታደርጋት? ከመጀመሪያው ጀምራ የጽናት ላይ ያላትን እንትን፣ በነገራችን ላይ ጽናት ብቻ ሳትሆን አባቱ አሙጋር የንብረት ስትል ምን ላደረገ ይቻላል። እነዚህ ሲታዩ ደግሞ ሌሎቹ ሲታዩ አስባችሁታል። እና ምላችሁ ፈልጌ ነው እነዚህ ጥቅል ብሎ እንደዚህ በፖሊስ ቁጥጥር ስር መዋል መቼ እንደሆነ ያው አማረኝ ማለት ነው። ያን ቀን ቅርብ እንዲሆን ማለት ነው። ገባችሁ አይደል? ሌሎቹ ሁሉም ከነዚህ ከአራቶቹ ሲቀሩ ሁሉም በቃ የስራቸውን ማግኘት አለባቸው። አሁን ሌላ እድል ሊሰጣቸው አይገባ። ከዚህ ወጣ ብላችሁ ሌሎችም እንደዚህ የሚሰሩት አሉ። ልክ ደግሞ በብር ብር ተከፍሏቸው የምትሰሩ ሰዎቹ ደግሞ እንደ ሚኪ አይነቶቹ ማለት በጉቦ ማለት ነው። እንደዚያ የምትሰሩ ደግሞ አሽቃባጭ አሽቃባጭ በየቦታው አላችሁ። ና እናንተም ሰርታችሁ ብሉ። አው እንደዚህ የሰው ልጅ እያገታችሁ በነፃ ብርም። እንዴት ነው ግን የሰው ብር አይበረክትም ይባላል። የተዘረፈ ብር በረካ የለውም ይባላል። እናንተ ጋር እንዴት ነው? ያው እናንተ ያው ከሌሎቹ ወረሳችሁት ነው። እና በእንደዚህ እንደ ትዝታ እንደ ትዝታ አይነት እንጀራ እናት የሰውራችሁ ወንድሜ ነው ብላ ባሏን ይዛ በባል ላይ ባል ማለት ነው ባል ኦ ማይ ጉድነስ ኦ ማይ ጋሽ አቶ ግርማ ምስኪን ተንከዚህ የሆነች እንደ አንድ እሷ አይነቱ ነው አሁን አንዳንድ ው ቅድም እንዳልኳቸው እንጀራ እናቶች የሚሰደቡ ማለት ነው። ስለዚህ አሁን ች ሴቱ እኔ ፊቴ ላይ ብትሆን የምርሆን ነገር አድርጋት ነበረ። ልትቧጭሪያት ነው ወይ በሉን። እኔ አላቅም። ነገራችን ላይ ጽናትን ጎበዝ ነች። በጣም በጣም በጣም በጣም ጎበዝ ነችና እንደ አባቷ ያው ትንሽ ፈዛዘ ነገር አደላቸው። ሁሉም ነገር አርቀ ነው የምታስበው የሚደረገውን ሁሉም የሆነ ታውቃ ታውቃለች በጥቅሉ ማለት ነው። አዎ አላህ ካልጎዳችሁ ፈጣሪ ካልጎዳችሁ ሰው ምንም አይጎዳችሁ ማለት ነው። የምን እንደ ሰውማ ቢሆን እስካሁን አንኖርም ነበረ። ስለዚህ የፈጠራችሁን አላህ ካልጎዳ ሰው መቼም አይጎዳም። ምናልባት ለጊዜው ሊመስል ይችላል እንጂ ከወደኋላ እሱ ነው በጣም እንትን ለው ስለዚህ፣ ሁሉም የሰራውን ምንድነው ወዘራውን ያጭዳል አይደል የሚባለው ው እንደሰ ማለት ነው፣ የዘራውን ያጭዳል። ስለዚህ ጽናደ የበርሺ ታበርሽ ጎን እየሆንሽ ዝታ ትዝታ ከነባሏም ከቤት እንድታስባርሪ ው አባሪያቸው እንደው በፖሊስም በምንም አድርገሽ ማለት ነው። እስኪ ዛሬ ይለቃሉ አብረን የምና ይሆናል። የዛሬውን ይሄን ይመስላል። ሰላማችሁ ይብዛ። ቪዲዮ ላይ ካድርጉት እስከ መጨረሻውም አብራችሁን ሆኑ ማለት ነው። እኔ ጨርሻለሁ። ሰላማችሁ ይብዛ። እናመሰግናለን። ትዝታ እስር ቤት የገባች ሲባል እንደስማ ማለት ነው። መቼ ነጌ የሚሆን ከነጌ ወደ ሌላስ፣ ሚኪ ሌላስ፣ ፍቅሩ ሌላስ፣ አንድ ደግሞ ሻሽ የምትለብስ ማንም ሰውን እንዳያገኛት